ሰላም፣ ጤና ስትልኝ እንደምን አደራችሁ? ማታ ከመሸ በኋላ ወንድማችን የፍርድ ቤቱ የፍርድ ቤት ገማቾች ቀጠሮ ካለፈ በኋላ ተለቋል እና በዚህ ጉዳይ ላይ ድምፅ የሆናችሁ ሀሳባችሁ የሰጣችሁ ለእውነት የቆማችሁ ሁሉ ለማመስገን እንወዳለን። ሁላችሁንም እግዚአብሔር ስጥልን። በቀጥታ የሚሆን በተዘዋዋሪ ወንድማችን እንዲፈታ ያደረጋችሁ የመንግስት ባለስልጣን መሆኑ ግለሰቦች ስላደረጋችሁት መልካም ነገር እግዚአብሔር ይክፈላችሁ፣ እግዚአብሔር ይስጥልን። አሁንም ቢሆን ምን ደረጃ ላይ ምን እንደሚፈጠር አናውቅም። ወደፊት የሚሆኑ ነገሮችም ሊኖሩ ይችላሉ። ለማንኛውም ግን እስካሁን ባለው ነገር ተደብድቦም ተጎቶም ቢሆን ወደ ቤቱ በመግባቱ እግዚአብሔርን አመስግነናል እና በዚሁ በግራም መንገዴ ሰዎች በህግ የበላይነት እንዳያምኑና ያላቸው እምነት ተሸርሽሮ እንዳያልቅ መንግስት በዚህ ጉዳይ ላይ ትኩረት አድርጎ ቢሰራ ጥሩ ይመስለናል። ሁሉም ሰው በራሱ ፍርድ የሚፈጽም ከሆነና የመሰለውን ነገር የሚያደርግ ከሆነ አገር ወደ ስርዓት አልበኝነት ልትሄድ ትችላለች። በህግ ላይ አመኔታ አጣ ማለት ሰው ሽፍታ ሆነ ማለት ነው። ራሱን ለመከላከል ይመቸኛል ያለውን ነገር ሁሉ ሊያደርግ ስለሚችል ሰው፣ ምናልባት ከመንግስት ቁጥጥር ውጭ የሚሆኑ ነገሮች በግለሰቦች ሊፈጸሙ ስለሚችሉ ይሄ ለመንግስትም የሚበጅ አይደለም። በቡድን ተነስቶ ወይም በደቦ ተነስቶ የሚደረጉት ነገሮች ሀገራችንም ያጠፋል፣ የአንድነት መስተጋብራችን ይጎዳል። በማንኛውም ነገር ለሀገራችንም ለግለሰቦችም ለዜጎቿም ጠቃሚ ስላልሆነ ይታሰብበት። ጥሩ ነው ላሉ ሁላችሁንም እግዚአብሔር ይስጥልኝ፣ አመሰግናለሁ። ይህን ባልነግራችሁ ምናልባት ለምን አልነገርከንም በፊት ተያዘ እንዳልከው ልትሉኝ ትችላላችሁ ብዬ ነው። ሰላም ሰላም፣ እንዴናችሁ? ቅድም ወንድማችን መለቀቁን ገልጬላችሁ ነበረ። አሁን ደግሞ እንደገና ያን ጊዜ አያያዛቸው ልክ ስላልነበረ እንደዛ ደብድቦ ራቁቱን አድርጎ ስላሳዩ እንደገና በአዲስ መልክ ለማሰር ፈልገው እናቱም ጋር ፖሊሶች መጥተዋል። እንደገናም ደግሞ እሱንም ወደ አዲስ አበባ ፖሊስ ኮሚሽነር ጌቱ ቢሮ እንድትሄድ ተብሎ መልእክት ንገሩት ተብሎ ሄደዋል። ያው ይሄዳል፣ ምክንያቱም በሀገር ውስጥ ከኖረ ድረስ ከህግ ውጪ ምንም ሊሆን ስለማይችል የግድ ወደዛ ሄዱ አይቀርም። ግን ይሄ ነገር ያው መንግስት ሆን ብሎ የፍርዱን ሂደት መቀየር ፈልጓል ማለት ነው። ፖለቲካዊ ውሳኔ ለመስጠት ስለፈለገ የበፊት ያለቁ ጉዳዮችን በእነሱ ላይ የሀሰት የወንጀል መራክስ በመጀመር ክሱን ለማርዘም በተለያዩ ዩቲዩቦች በተለያዩ ነገሮች በመንግስት ሰለክት የተደረጉ ሰዎች ቀርበው ማብራሪያና የህግ ትንታኔ እየሰጡ ነው። ለአንድ ሰው የአንድ ሰውን መብት ለመንጠቅ መንግስታዊ የሆነ ስራ እየተሰራ እንደሆነ ሁላችሁም ልብ በሉ። ይሄ ነገር ጉዳዩ ከሆነ ሰዎች ከተፋቱ ሰባት ስምንት አመት ሆኗቸዋል። ፕሮሰስ ላይ ነው የነበሩት ነገሮቹ ተሸጡ ከተባለ ወይ ደግሞ አስራ ሁለት ወይ አስራ ሶስት አመት ሊሆን ይችላል። እነዛ ያን ጊዜ ይሸጡ የነበሩ ነገሮች ባልና ሚስቶች አብሮ በነበሩ ጊዜ ውክልና ባል ካለው ባልየው ይሸጣል። ምክንያቱም እሷ አንዷን ቦታ ሄዳ መሬት ገዝታ ተቀበለ። ምክንያቱም እሱ ሄዶ ይገዛል። ገንዘቡ ወደ እሷ አካውንት ይገባል፣ ይወጣል፣ ይገባል። እና በመጨረሻ እሱን ለማጥቃት ሲፈልጉ መጨረሻ ላይ እነዛ የተገዙት የተሸጡት ነገሮች አናውቅም ብለው ነበረ። ግን ባንክ እንደገባ በእያንዳንዱ ነገር ተረጋግጦ ወጪ የሆነ መሆኑ በነሱ በራሷ ወጪ እንደሆነ ስለተረጋገጠ ያን እሱን ለመቀማት በፍርድ ቤት አልታሉ፣ እና ፖለቲካዊ ውሳኔ ለመወሰን የደበደቡትን ልጅ ያስፈረሙት ምን ብሎ ነው? ሳመልጥ ነው ልብሴ የተቀደደው ብለህ ፈርም ብለውት ነው የወጣው። እየተደረገ ያለው ነገር ሁሉም ይስማ፣ አለም ይስማ። እኔ እያንዳንዱ ነገር የተከሰተውን ነገር እያስተረጎምኩ አውሮፓ ውስጥ ባሉ ለአምኒስቲ ኢንተርናሽናል ለተለያዩ የአውሮፓ ህብረት የውጭ ጉዳይ መስሪያ ቤቶች እበትነዋለሁ። እንደምታስቡት አይደለም። ቻንስ ዓለም ያውቃል። ኖቤል ተሸላሚ ጠቅላይ ሚኒስትር ያለበት ሀገር ምን እንደሚደረግ ዓለም እንዲያውቅ ፍርድ በጉልበት እንደሚፈጸም ዓለም እንደሚያውቅ ሰዎች አያያዛቸው እንዴት እንደሚያዙ በብሔራቸው ምክንያት እንዴት እንደሚጠቁ የሆነ ስልጣን ያለው አካል ዘመድ የሆነ ወይም ደግሞ በዛ ጎሳ የሚጠራ ሰው የሆነ ነገር ሲሆን ወይም ደግሞ ሲፈልግ ምን እንደሚደረግ ዓለም እንዲያይ እያንዳንዱ ነገር እየተተረጎመ እየተተነተነ ማስረጃዎቹ በእጅ ስላሉ ሁሉንም አቀርባለሁ። ሕዝብ ግን እውነታውን ቢያውቅ ጥሩ ነው። ይሄ በጣም ሴሌክትድ የሆነ ነው። ገና ስዩም ይናገራል፣ ሌሎችም ይናገራሉ። ሁሉም ሰላም ሰላም ሰላም ሰላም እንዴት ናችሁ? ቅድም ወንድማችን መለቀቁን ገልጬላችሁ ነበረ። አሁን ደግሞ እንደገና ያን ጊዜ አያያዛቸው ልክ ስላልነበረ ነበር እንደዛ ደብድቦ ራቁቱን አድርጎ ስላሳዩ እንደገና በአዲስ መልክ ለማሰር ፈልገው እናቱም ጋር ፖሊሶች መጥተዋል። እንደገናም ደግሞ እሱንም ወደ አዲስ አበባ ፖሊስ ኮሚሽነር ጌቱ ቢሮ እንድትሄድ ተብሎ መልእክት ንገሩ ተብሎ ሄደዋል። ያው ይሄዳል። ምክንያቱም በሀገር ውስጥ ከኖረ ድረስ ከህግ ውጪ ምንም ሊሆን ስለማይችል የግድ ወደዛም መሄዱ አይቀርም። ግን ይሄ ነገር ያው መንግስት ሆን ብሎ የፍርዱን ሂደት መቀየር ፈልጓል ማለት ነው። ፖለቲካዊ ውሳኔ ለመስጠት ስለፈለገ የበፊት ያለቁ ጉዳዮችን በእነሱ ላይ የአሰት የወንጀል መራክስ በመጀመር ክሱን ለማርዘም በተለያዩ ዩቱቦች በተለያዩ ነገሮች በመንግስት ሰለክት የተደረጉ ሰዎች ቀርበው ማብራሪያና የሕግ ትንታኔ እየሰጡ ነው። ለአንድ ሰው የአንድ ሰውን መብት ለመንጠቅ መንግስታዊ የሆነ ስራ እየተሰራ እንደሆነ ሁላችሁም ልብ በሉ። ይሄ ነገር ጉዳዩ ከሆነ ሰዎች ከተፋቱ ሰባት ስምንት አመት ሆኗቸዋል። ፕሮሰስ ላይ ነው የነበሩት። ነገሮቹ ተሸጡ ከተባለ ወይ ደግሞ 12 ወይ 13 አመት ሊሆን ይችላል። እነዛ ያን ጊዜ ይሸጡ የነበሩ ነገሮች፣ ባልና ሚስቶች አብሮ በነበሩ ጊዜ ውክልና ባል ካለው ባልየው ይሸጣል። ምክንያቱም እሷ አንዷን ቦታ ሄዳ መሬት ገዝታ ተቀበለ። ምክንያቱም እሱ ሄዶ ይገዛል። ገንዘቡ ወደ ሱ አካውንት ይገባል፣ ይወጣል፣ ይገባል። እና በመጨረሻ እሱን ለማጥቃት ሲፈልጉ መጨረሻ ላይ እነዛ የተገዙት የተሸጡት ነገሮች አናውቅም ብለው ነበረ፣ ግን ባንክ እንደገባ በእያንዳንዱ ነገር ተረጋግጦ ወጪ የሆነ መሆኑ በእነሱ በራሷ ወጪ እንደሆነ ስለተረጋገጠ ያን እሱን ለመቀማት በፍርድ ቤት አልታሉ። እና ፖለቲካዊ ውሳኔ ለመወሰን የደበደቡትን ልጅ ያስፈረሙት ምን ብሎ ነው ሳመልጥ ነው ልብስህ የተቀደደው ብለህ ፈርም ብለው ነው የወጣው። እየተደረገ ያለው ነገር ሁሉም ይስማ፣ ዓለም ይስማ። እኔ እያንዳንዱ ነገር የተከሰተውን ነገር እያስተረጎምኩ አውሮፓ ውስጥ ባሉ አምነስቲ ኢንተርናሽናል፣ ለተለያዩ የአውሮፓ ህብረት የውጭ ጉዳይ መስሪያ ቤቶች እበትነው አሉ። እንደምታስቡት አይደለም ዓለም ያውቃል። ኖቤል ተሸላሚ ጠቅላይ ሚኒስትር ያለበት ሀገር ምን እንደሚደረግ ዓለም እንዲያውቅ ፍርድ በጉልበት እንደሚፈጸም ዓለም እንደሚያውቅ ሰዎች አያያዛቸው እንዴት እንደሚያዙ በብሔራቸው ምክንያት እንዴት እንደሚጠቁ የሆነ ስልጣን ያለው አካል ዘመድ የሆነ ወይም ደግሞ በዛ ጎሳ የሚጠራ ሰው የሆነ ነገር ሲሆን ወይም ደግሞ ሲፈልግ ምን እንደሚደረግ ዓለም እንዲያይ እያንዳንዱ ነገር እየተተረጎመ እየተተነተነ ማስረጃዎቹ በእጄ ስላሉ ሁሉንም አቀርባለሁ። ህዝብ ግን እውነታውን ቢያውቅ ጥሩ ነው። ይሄ በጣም ሴሌክትድ የሆነ ነው። ገና ስዩም ሚናገራል፣ ሌሎችም ይናገራሉ፣ ሁሉም ሚዲያዎች ይናገራሉ። የጠቅላይ ሚኒስትሩ እጅ አለበት። ጠበቃው ምን አሉ? ጠቅላይ ሚኒስትሩ እዚህ ላይ ምንም አያገባቸውም፣ የህግ ጉዳይ ነው ምናምን እያሉ እንዲበል ተብለዋል። ምክንያቱም ሰው የተባለውን ነው የሚያምነው ብሎ ነው የሚያስቡ። ይሄን ለሁሉም ሰው ሼር አድርጉልኝ፣ እውነት የሚፈልጉ ሁሉ ይስማ። ስላዳመጣችሁኛ አመሰግናለሁ።